እዚህ ጋር ከዚህ በታች ያለው የቁጥር መስመር በደብተር ላይ ሳሪናል ። ከዛ አሁን እዚህ ጋር በሁለቱ መካከል ያሉትን ከዚህ በፊት ሰርተናል አይደል? አሁን በሁለት ቁጥሮች መካከል፣ ለምሳሌ በአንድና በሁለት መካከል ያሉ ሁለት ቁጥሮችን እየፈለግን ያለው አሁን ይሄ በአንድና በሁለት መካከል ያለ ለምሳሌ እንዲያደርገን ይሄኛው አንድ ቢሆን ይሄ ሁለት ቢሆን በመሀል ያለው ደግሞ ስንት ነው? አሁን አንድ ብንፈልግ አንድና ሁለት እንደመረጥ ለሁለት ማካፈል እዚህ ጋር ደግሞ ይሄ ሶሪ ቀስት ያለው አንድና ሁለትም ብናደርግ አሁንም በመሀል ሌላ አንድና በሁለት መካከል የተለያዩ አሁን እዚህ ጋር ይሄ 3 ሁለተኛ መጣ አይደል እዚህ ጋር 3 ሁለተኛ መጣ እዚህ ጋር ያለው እዚህ ጋር ያለውንና እዚህ ጋር ያለውን ስንፈልግስ ይሄ ሶስት ሁለተኛ መጣር ይሄ ማለት እዚህ ጋር የምንሰራው ምንድን ነው ማለት ነው? በአንድና በሶስት ሁለተኛ መካከል ያለውን ነው እ እዚህ ጋር የምንሰራው በአንድና በሶስት ሁለተኛ መካከል ያለው ነው። እዚህ ጋር የምንሰራው ደግሞ በሁለት ሶስተኛና በሁለት መካከል ያለውን ነው። ስለዚህ ይህንን ለመስራት ደግሞ እዚህ ጋር ያለውን ለመስራት ይህንን እና ይህን ደምረን ለሁለት እናካፍለው ማለት ነው። ስለዚህ አሁን ምን እናደርጋለን ማለት ነው? አንድ ሲደመር ሶስት ሁለተኛ ሲካፈል ለሁለት፣ እዚህ ጋር ሶስት ሁለተኛ ሲደመር ሁለት ሲካፈል ለሁለት እያደረግን እንግዲህ ይህንን ስንሰራ ይህንን ሰርተን ስንጨርስ እንዳገኛለን። ይህንን ሰርተን ስንጨርስ ደግሞ እንድናገኛለን፣ አይደል ሐሳቡ ሌላም ደግሞ በመሃል ያለው አሁን እዚህ ጋር ያለ መፈለግ እንችላለን እዚህ ጋር ያለ ስንፈልግ ደግሞ እንዴት ይሆናል? አይደል፣ አሁን ይሄን ሰርተን ተሰርቶ አልቆ ስንት መጣ? ይሄን እስኪ እንስራው በራሳችን መጀመሪያ። እንዴት ነው የምናደርገው? እችን ነው የምንሰራው። እቺን እንሰራታለን። እንዴት ነው የምናደርገው? አንድ ሲደመር 3 ሁለተኛ ማለት እቺኛውን ፓርቶች ብቻ ነው የምንሰራው። ቀጥሎ ነው ቀጥሎ ነው ለሁለቱም እናካፍለው። ከዛችን አንድ እናደርጋለን። ከዛስ እችን አንድ እናደርጋለን። ከዛስ ስንት ይሆናል? ሁለት ከዛስ? ሁለት ሲደመር ሶስት ስንት? አምስት አራተኛ። ስለዚህ አዎ፣ ይሄ አምስት አራተኛ ነው ማለት ነው። ስለዚህ እችኛዋን አምስት አራተኛ አጥፍተን ስንት እናድርግ? ይሄ አምስት፣ አዎ አምስት ሁለተኛ ነው የሚሆነው እዚህ። ይሄ አምስት ሁለተኛ ነው። አሁን አምስት ሁለተኛን ደግሞ ለሁለት ነው የምናካፍለው ይሄ ማለት ደግሞ አምስት ሁለተኛ ሲባዛ በአንድ ሁለተኛ ነው ተገልብጦ ከዛ አምስት አራተኛ ይሆናል ማለት ነው ይሄ አምስት አራተኛ ሆነ ይሄኛውን ደግሞ ይሄንን ደግሞ አብረን እንስራ ይሄንን ስንት ይሆናል እሱ ሶስት ሁለተኛ ሲደመር ሁለት ብለን በኋላ ላይ ነው ማለት ለሁለት የምናካፍለው። እንደዚህ ማለት ነው። ስለዚህ ይሄ ስንት ይሆናል? ሁለት ሁለለው ለሁለት አንድ ሦስት ሲደመር አራት ከዛ ሲካፈል ለሁለት ከዛ ይሄ ሰባት ሁለተኛ ለሁለት ይሄ ማለት ሰባት ሁለተኛ ሲካፈል ለሁለት ማለት ነው። ይሄ ማለት ደግሞ ከስራ አንድ አላታ ስለዚህ ሰባት ሁለተኛ ሲባዛ አንድ ሁለተኛ ይሄ ደግሞ ሰባት አራተኛ። ስለዚህ ይሄኛው ክፍል ስንት ነው ማለት ነው ሰባት አራተኛ ይሆናል ማለት ነው። አሁን እነኚህን ቁጥሮች አያችሁ አይደል፣ እነኚህን አመጣን። አሁን በመሀል ያሉትን እንስራ፣ በምንና በምን መሀል ያለ። አሁን እነኚህ በመጽሐፉ ላይ ያለው እነኚህ ናቸው። በጣም ብዙ መስራት እንችላለን። ስለዚህ እነኚህ ቁጥሮች በቅድመ ተከተል በራሳቸው በራሳቸው እዚህ ጋር ተደርድረው ነው ያሉት። ይሄ ማለት አንድ ከአምስት አራተኛ ያንሳል። አምስት አራተኛ እና ሶስት ሁለተኛ ደግሞ በቅደም ተከተል ነው ተሰትረው የተቀመጡት፣ እነኚህ ቁጥሮች ማለት ነው። ስለዚህ ለምሳሌ አንድ ያንሳል፣ ከአምስት አራተኛ ያንሳል፣ ሶስት ሁለተኛ ያንሳል፣ ሰባት አራተኛ ያንሳል ከሁለት። እነኚህ ቁጥሮች አሁን ብናነጻጸር እነኚህ ሁለቱን ብናነጻጸር አንድ ራለ ከዚህ እንደዚህ አራት፣ እንደዚህ ደግሞ አምስት። ስለዚህ ማን ነው ይበልጠው አምስት ያለበት ስለዚህ አምስት አራተኛ ይበልጣል ማለት ነው። ከሁለቱ ደግሞ ስናነጻጽርስ፣ ከሁለቱ ስናነጻጽር እንደዚህ ስንት ነው? አስራ ሁለት እንደዚህ ስንት ነው? አስር። ስለዚህ ማን ነው የሚበልጠው? ባለ አስራ ሁለቱ። እሺ፣ ከሁለቱ ደግሞ ስናነጻጽር ከሁለቱ ደግሞ ስናነጻጽር እንደዚህ አስራ አራት እንደዚህ አስራ ሁለት ማን ነው ትልቅ? ይሄኛው ማለት ነው። እሺ፣ ከሁለቱስ ደግሞ እንደዚህ አድርገን አንድ፣ ይሄ ስምንት ይሄ ሰባት። ስለዚህ ማን ነው ትልቅ ይሄኛው ሰው እነኚህ፣ ሁሉም በቅደም ተከተል እነዚህ ተሰጥረው የተቀመጡት ማለት ነው።